ጤና ይስጥልን ውድ የሀሌታ ቲቪ ተከታታዮች የሰዓቱን ሰበር ሰበር መረጃዎች ይዘን መተናል። ባጭሩ የሩሲያ ወታደሮች የረገጡት ሁሉ ከዚህ በኋላ የሩሲያ ግዛት ይሆናል ብለው ቭላዲሚር ፑቲን ያበጠውና ፈንድተው አውሮፓን አሸብረዋል። ከዚህ በኋላ የምንይዘው በሙሉ የሩሲያ ግዛት ይሆናል የሚል አዲስ ነገር ነው ይዘው የተከሰቱት። ዶናልድ ትራምፕ አሳፋሪ ንግግር አድርገዋል። የህዳሴውን ግድብ በእኛ እርዳታን የተሰራው ብለው የበዙ ኢትዮጵያውያንን አስቀይመዋል። ይህንንም ጉዳይ እናያለን። ኢራን ያስወነጨፈችው ሚሳኤል ከሀያ በላይ አረሮች ያሉት አስደንጋጩ ሚሳኤል ማነጋገሩን ቀጥሏል። ትናንት የፈጸመችው ሚሳኤል የከፋ ጥቃት ለማድረሱም ተነግሯል። ፓኪስታን ከኢራን ጎን መሆኗን፣ ቻይናም እንዲሁ ፈረንሳይና አውሮፓ ዓለምን እየዋሹ ነው ማለታቸውን ሩሲያ በፍጹም ተቀባይነት የሌለው ነው የእስራኤል እርምጃ ማለቷን፣ እንደገና የአለም አቀፉ አቶሚክ ኤጀንሲ ደግሞ በፍጹም ኢራን ምንም አይነት ነገር የላትም እና ያለበት፣ ጀርመን ፈረንሳይ፣ እንግሊዝ ደግሞ ከእስራኤል ጎን የቆሙበትም መረጃ አለን። እስራኤል በበኩሏ ይህ ጦርነት ሊራዘም ስለሚችል ዜጎቿ የተለያዩ አስፈላጊ ቁሳቁሶችን እንዲገዙና ባሉበት ተረጋግተው እንዲቀመጡም ጥሪ አቅርባለች። የሞሮኩ የበዙ ነዋሪዎች ጋዛን ከከበባ ነፃ እናውጣለን ብለው ወደ ጋዛ እየተጓዙ ነው። ይሳካላቸው ይሆን?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 ከድሃ እስካለው የሚባል ኢትዮጵያዊ ድረስ ሁሉም ከመቀነቱና ከኪሱ እያወጣ የመንግስት ሰራተኛውም በየወሩ አንዳንድ የመንግስት መስሪያ ቤቶች ላይ እንደምታውቁት ሶስት ዙር፣ አራት ዙር ሁሉ ከወር ደሞዛቸው እየተቆረጠ ለህዳሴው ግድብ ማዋጣታቸው ይታወቃል። ህዳሴው ግድብም እንደሚወራው በሚቀጥለው መስከረም ሊመረቅ ያው ዝግጅት እየተጠናቀቀ ስለመሆኑ ተነግሯል። የሙሊት ስራም ስለመጠናቀቁ ነው የሚነገረው። ይህንን ጉዳይ ለማደናቀፍ መቼም ግብጽ ያልሞከረችው ነገር አልነበረም። በተለያዩ ዲፕሎማሲ ጫናዎች ብዙ ነገር ተሞክሯል። ነገር ግን ኢትዮጵያ በዲፕሎማሲው መንገድ ብዙ ትግሎችን አድርጋለች። ከዚህ በፊት የጸጥታው ምክር ቤት በሀገራት መካከል ያሉ የድንበር ጉዳዮችን ነው የሚያየው የጸጥታ ጉዳዮችን ነው የሚያየው የሀገሯት ህልውናን ነው የሚመለከተው እንጂ የውሃ ጉዳይ ተመልክቶ አያውቅም። ግብፅ ግን ካፈርኩ አይመልሰኝ እንዲሉ የኢትዮጵያን ጋር ያላትን የህዳሴው ግድብ ሁኔታ ወደ ጸጥታው ምክር ቤት ሁሉ በመውሰድ በዓለም ፊት መሳቂያ የሆነችበትና የጸጥታው ምክር ቤት ደግሞ ይሄ ጉዳይ እኛን አይመለከትም ብሎ እንዲያውም በአፍሪካ ህብረት እንዲያደራድራቸው ወደ አፍሪካ ህብረት ጉዳዩን የመለሰበት ሁኔታ ነው ያለው። ኢትዮጵያም ብዙ ጊዜ ችግር በአፍሪካውያን ችግር በአፍሪካ ይፈታል በሚል ይህንን ጉዳይ ግብፅ በየቦታዊ የያዘች ፋይሉን ከምትሮጥ ከአፍሪካውያን ወንድሞች ጋር በመሆን ችግርም አለ ተብሎ ከታሰበ ችግሩን በጋራ በእኛ አፍሪካውያን መፍታት አለብን የሚል አቋም ይዛ ስትንቀሳቀስ መቆየቷ ይታወቃል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ጊዜ ውድ የሀሌታ ቲቪ ቤተሰቦች እንደምታስታውሱት የግብፅንና የኢትዮጵያን ጉዳይ አሸማግላለሁ ብለው ያዙኝ ልቀቁኝ አሉ። ኢትዮጵያ በመሰረቱ በዲፕሎማሲ እስከተፈታ ድረስ ማንም ቢያደራድር ጉዳዩ አይደለም። በወቅቱ ያው እሺ ተባለ እና በመጨረሻው ሰዓት ዶናልድ ትራምፕም አሸማጋይ ነኝ ብለው ገብተው አሜሪካ የዓለም ባንክና ሌሎችም በግብፅና በኢትዮጵያ የውሃ ጉዳይ ላይ አደራዳሪ ሆነው፣ በእርግጥ የሚያደራድሩት ግብፅን ወግ ነው። ኢትዮጵያ ላይ ተጽዕኖ ለማሳረፍ ነበረ። ሂደቱ ሲታይ ኢትዮጵያ እንዲህ አይነቱ በአሜሪካ በኩል የመጣው የሰላም ማደራደር ጉዳይ ኢትዮጵያን ከሚጠቅም ይልቅ ጉዳቱ ስለሚያመዝንና በፊትም የህዳሴው ግድብ በሚጀመርበት ጊዜ ሟቹ ጠቅላይ ሚኒስትር የቀድሞ መለስ ዜናዊ የዚህ ህዳሴው ግድብ ባለቤቶች እኛው ነን ገንቢዎቹ እኛ ገንዘቡን የምንሸፍነው እኛም ሁሉን ነገር የምናደርገው እኛው ነን ማለታቸው ይታወሳል። እና የትኛውም አይነት እርዳታ ሲጀመር ለህዳሴው ግድብ አልተጠየቀም፣ ቢጠየቅም ሊሰጡን እንደማይችሉ የሚታወቅ ጉዳይ ነው። ስለዚህ በኢትዮጵያውያን ላብ ላብና ጉልበት ሁሉም አዋጥቶ የሰራው ሁሉም ኢትዮጵያዊ የራሴ አሻራ የኔ ግድብ የሚለው መሆኑ የሚታወቅ ነው። እናም በዚህ ሀሳብ፣ በዚህ ድጋፍ፣ በዚህ ሁኔታ በኢትዮጵያ ሕዝብ ገንዘብና በጀት ተሰርቶ የተጠናቀቀው የህዳሴው ግድብን ለማስቆም የዶናልድ ትራምፕ ስርዓት ከአምስት ዓመት በፊት ስልጣን ላይ በወጣ ጊዜ ብዙ ሙከራዎችን ማድረጉ ይታወሳል። ነገር ግን ኢትዮጵያ አሻፈረኝ ባለች ጊዜ ደግሞ ግብፅ ከፈለገች በቦምብ የህዳሴው ግድብን ልታፈነዳው ትችላለች የሚል አሳፋሪ ነገር ዶናልድ ትራምፕ ተናግረው እንደነበር የሚታወስ ነው። ውድ ቤተሰቦች ከዚያ በኋላ ኢትዮጵያ ይሄ ነገር ስላላዋጣት ከዚህ አሜሪካ አዘጋጅታው ከነበረው ስምምነት መውጣቷ ይታወቃል። ኋላ ላይ ወደ አፍሪካ ህብረት በመመለስ አፍሪካውያን አደራዳሪዎች ችግሩ እንዲፈቱት ለማድረግ ተሞክሯል። ነገር ግን ግብፅ መቼም ቢሆን የራሷን ጥቅም ለማስጠበቅ ወደማይመለከተው ቦታ እየሄደች መሯሯጧን አላቆመችም ነበር። የአረብ ሊግ የሚባል ምንም የማይመለከተው እኛ የአረብ ሀገራት አባልም አይደለንም፣ ምንም የማይመለከተውም የምታውቁ ከሆነ ውድ ቤተሰቦች ወይም የምታስታውሱ ከሆነ በተደጋጋሚ ህዳሴው ግድብ ላይ የማይመለከተውን ውሳኔ ሲያሳልፍ እንደነበር የአረብ ሊግ ይታወቃል። እና በአሜሪካም ትሆን የአረብ ሊግ ወይም ሌሎቹ አካላት የማይመለከታቸው አካላት እንደዚህ አይነት ነገር ሊያሳልፉ አይችሉም በሚል ኢትዮጵያ ራሷን እያራቀች መጣች ማለት ነው ከእንደዚህ አይነት ጉዳይ። በስተ መጨረሻም የህዳሴው ግድብ ተገንብቶ ተጠናቀቀ። ነገር ግን ይህንን ለማደናቀፍ አንዴ በሶማሊያ አንዴ በኤርትራ አንዴ በጅቡቲ አንዴ በሱዳን በተለያየ መንገድ የቀይ ባህር ጠባቂ ነኝ የሚልም ታርጋ በመለጠፍ ጭምር ኢትዮጵያን ማወክ የሚያስችሉ ስራዎችን ግብፅ ስትሰራ መቆየቷ የሚታወስ ነው። ለማንኛውም ሁሉም ነገር አልፋ ኢትዮጵያ በትዕግስት አሁን ላይ ያው እንደምታዩት ነው እየሆነ ያለው። በዚህ መሀል እንግዲህ ዶናልድ ትራምፕ ቀደም ሲል እንዳልነው አሸማግላለሁ ብለው ነበር፣ ያኔ ከዛሬ ስድስት ዓመት ሰባት ዓመት ገደማ። ነገር ግን ያው ሳይሳካ ቀርቶ በወቅቱ አኩርፈው ለኢትዮጵያ ይሰጥ የነበረ መቶ ሚሊዮን ዶላር እንዲታገድ ማድረጋቸው ይታወሳል። ከዚያም በኋላ በዓለም ባንክና በሌሎች በኩል ኢትዮጵያ ላይ ተጽዕኖ በአሜሪካ በኩል ሲደረግ ነበረ። ይህንን ዓለም የሚያውቀው ነገር ነው ነገር ግን ኢትዮጵያ ይህንን ህዳሴ ግድብ ከማጠናቀቅ ወይም ደግሞ ግንባታውን ከማካሄድ የሚያስቆማት ነገር አልተገኘም። ያው ተጠናቋል። በዚህ መሃል አሁን ዶናልድ ትራምፕ ያጋሩት ሀሳብ ብዙ ኢትዮጵያውያንን አበሳጭቷል። በህዳሴው ግድብ እንዲገነባና እንዲጠናቀቅ ገንዘቡን የሰጠ ነው እኛንን የሚል በጣም አሳፋሪ ንግግር ነው ያደረጉት። እንደሚታወቀው ቢሊዮን ዶላሮች ነው የወጣበት የህዳሴው ግድብ እንዲያውም በዚህ ኩርፊያ ምክንያት አሜሪካ ያስቀረችው 100 ሚሊዮን ዶላር ድጋፍ ነው በቀጥታ ለህዳሴው ግድብ የሚሆን ሳይሆን ዝም ብሎ ለኢትዮጵያ ይሰጥ የነበረን ድጋፍ ነው በመሰረቱ ያስቀረችው፣ እንጂ በታሪክ ህዳሴው ግድብ ከተጀመረ ጊዜ አንስቶ በነበረበት ሂደት ውስጥ ከዓለም አቀፍ ተቋማትም ይሁን ከመንግስታት ለህዳሴው ግድብ የተደረገ ምንም አይነት ድጋፍ የለም። ቀደም ሲል እንዳልነው በኢትዮጵያ ህዝብ ርብርብ ነው የተሰራው። አሁን ዶናልድ ትራምፕ በእኛ ገንዘብ ነው የህዳሴው ግድብ ያለቀው ማለታቸው በጣም ብዙዎችን አበሳጭቷል። ይህ ሰውዬ ምንድነው ጤነኛ አይደሉም ወይ እየተባለን ያለው እንደሚታወቀው የዛሬ ሳምንት በግብፅና በኢትዮጵያ መካከል እኔ ባላሸማግል ኖሮ ሰላም አይሰፍንም ነበር ብለው ማሸማገልን ድርሻ የወሰዱበት ወይም ደግሞ እኔ እንዲህ ነኝ የሚል በሌሎች ሀገራት ላይ ሲያደርጉት እንደነበረው በዚህም በእኛም በኢትዮጵያ ላይ እንዲህ አይነት ደስ ማይል አስተያየት መስጠታቸው ሲያስቀን ነበረ። አሁን ግን ይባስ ብሎ የሚያበሳጭ አስተያየት ነው የሰጡት። የኢትዮጵያ መንግስት አስተያየት እየተጠበቀ ነው። ውድ ቤተሰቦች፣ ምናልባት ዛሬ የኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው መግለጫ ካለ ነገ በስፋት የምንመለስበት ነው የሚሆነው። ብዙ ኢትዮጵያውያን በየቦታው ይህ ሰውዬ ምንድን ነው እያደረገ ያለው? የዶናልድ ትራምፕ አላማው ምንድን ነው? ሆነ ብሎ ነው ወይ በተለያዩ ሀገራት ላይ እጁን እያስገባ የሚበጠብጠው? ይሄ ያዙ ይልቀቁኝ ምንድን ነው የሚል ብዙ ኢትዮጵያውያንን እያበሳጨ ሆኗል ዶናልድ ትራምፕ ስለ ህዳሴው ግድብ አሁን የተናገረው ነገር ብዙ ኢትዮጵያውያንን በጣም እያበሳጨን ያለው። በዚህ ጉዳይ ላይ የሚወጡ መረጃዎችን ይዤ በማለዳው ፕሮግራማችን የምንመለስ ይሆናል። ወደ ሌሎች ጉዳዮችና አምራ ወደ ዓለም ትኩሳት፣ መካከለኛው ምስራቅ እስራኤል በከፍተኛ ደረጃ ህዝቧን አስጠንቅቃለች። እንደሚታወቀው ጦርነት በሚመጣ ጊዜ እስራኤል ህዝቧን ከአንደርግራውንድ ከመሬት ስር በማስገባት ከሚተኮሱ ሚሳይሎች ብዙ ጊዜ ዜጎቿን ትታደጋለች። ይህ ምናልባት እስራኤል በየአቅጣጫው ከሚወነጨፍባት ሚሳኤል ህዝቧን በመጠበቅ ረገድ እንደረዳት የሚያሳይ ነው። በዚህ በኢራንና በእስራኤል ጦርነት በአሁኑ እንኳን የበዙ ሚሳይሎች አልፈው በጣም ከፍተኛ ውድመት ቴል አቪቭ እና ኪርያት ሌሎች ከተሞች ላይ መድረሱ ይታወቃል። የተለያዩ ቤንጎሪዮን አየር ማረፊያን ጨምሮ የተለያዩ ከተሞች የእስራኤል ከተሞች ላይ ከፍተኛ ጉዳቶች መድረሳቸው ይታወቃል። ይሁንና እስራኤል በምታደርገው ከፍተኛ ጥንቃቄ ዜጎቿን ከምድር ስር ስለምታስገባና የሚተኮሰው መሳሪያ ከኢራን የሚመጣ ስለሆነ ደቂቃዎች ስለሚቆይ ቢያንስ ከአስር ደቂቃ በላይ ተጉዞ ስለሆነ የሚመጣው በዚህ ቅጽበት ውስጥ ዜጎቿ አንደርግራውንድ እየገቡ ራሳቸውን እንዲከላከሉ በከፍተኛ ደረጃ ትሰራለች እስራኤል። በእርግጥም ይሄ እንደሰራላት ነው የሚያሳየው እንጂ እንደወረደው ቦምብና፣ በጣም አሁን እንደፈነዳዱት፣ እንደፈራረሱት፣ እንደተቃጠሉት፣ እንደወደሙት የተለያዩ ተቋማት አይነት ሲታይ እዛ ውስጥ እስራኤላውያን ቢኖሩ በከፍተኛ ደረጃ እልቂት ይኖር ነበር ማለት ይቻላል። እና አሁን እስራኤል ይህንን ተከትሎ ይህ ጦርነት ሊራዘም ይችላል። ስለዚህ እስራኤላውያን በሙሉ የምግብን ጨምሮ የተለያዩ ቁሳቁሶችን በደንብ እንዲገዙና እንዲሸምቱ ይህንንም አዘጋጅተው አሁንም ቢሆን የመንግስትን የአስቸኳይ ጊዜ አዋጆችና ጥሪዎች በንቃት እንዲከታተሉ ጥሪ ያቀረበችበት ሁኔታ አለ ጦርነቱ እስከ ቀጠለ ድረስ። ሁሉም እስራኤላዊ ራሱን መከላከል አለበት ራሱን መጠበቅ አለበት፣ እንዲሁም ምግብና ሌሎች ሽቅጣሽቅጦችን ደግሞ በስፋት በመያዝ ቤተሰቦች እንዳይቸገሩ ማድረግ አለበት የሚል ማስጠንቀቂያ በደንብ እየሰጡን ያሉት ቤንጃሚን ኔታንያሁ፣ ከቀናት በፊት እንደምታውቁት የትሄራን ነዋሪዎች ለቀው እንዲወጡ እስራኤል ማስጠንቀቋ ይታወሳል። እስራኤል ብቻ ሳትሆን ዶናልድ ትራምፕም የኢራን ዋና ከተማ ትሄራን ነዋሪዎች ለቃችሁ ውጡ የሚል ማስጠንቀቂያ መስጠታቸው ይታወሳል። በዓለም ላይ እንግዲህ ብዙ ህዝብ ከሚኖርባቸው ከተሞች ቴሄራን አንዷ ነች። ወደ 17 ሚሊዮን ህዝብ አለባት ነው የሚባለው። እንግዲህ ይሄ 17 ሚሊዮን ህዝብ ወዴት ነው የሚሄደው? እና የነበረውን መጨናነቅ ጥሎ ለመውጣት ከኢራን ከቴሄራን ለመውጣት የነበረውን መጨናነቅ መቼም ዓለም ሲያየው የነበረ ነው። የተወሰኑ ደግሞ የኢራን ነዋሪዎች ወዴት ነው የምንሄደው ማለት እኛ የምናውቀው ቴሄራን ውስጥ ተወልደን አደግን እዚህ ደረስን። እስከእድሜያችን እዚህ ድረስ የምናውቃት ቴሄራንን ነው እና ከቴሄራን ወጥተን ወዴት ነው የምንሄደው? እንደገና ደግሞ ከቴሄራን ከወጣን መድኃኒትን ጨምሮ የተለያዩ ነገሮችን ማግኘት ይከብዳል። በተለይ የሚያስታምሙት ቤተሰብ ያላቸው ወገኖች ከቴሄራን በምንም አይነት መንገድ መውጣት እንደማይችሉ ነው ሲናገሩ የሰማ ናቸው። እናም በዚህ መሀል በቴሄራን ያሉ ነዋሪዎች በከፍተኛ ደረጃ ምግብን ጨምሮ የተለያዩ ቁሳቁስ እጥረት አጋጥሟቸው እንደነበረ ሲዘገብ የነበረና አሁንም ይሄው ዘገባ የቀጠለበት ሁኔታ ነው ያለው። ከዚህ ባሻገር ኢራን የኢንተርኔት መቋረጥ፣ ሙሉ በሙሉ ኢንተርኔት ተቋርጧል በኢራን የሚሉ ዘገባዎችም ይወጣሉ። እንደዚህ መሆኑ ደግሞ ለተለያዩ ስራዎች ችግር መሆኑን ያሳያል። ይሁን እንጂ ኢንተርኔት ቢቋረጥም የቻይና ግዙፍ የጦር አውሮፕላን ኢራን ላይ ደግሞ ስለማረፉ ትናንት የተነገረበት ሁኔታ ነው ያለው። ምንድን ነው የጫነው የሚለው ግን ግልጽ አይደለም። እንደሚታወቀው ቻይና ለኢራን ድጋፏን ከሰጠች ሀገር መካከል አንዷ ነች። ገና ከጦርነቱም በፊት ጦርነቱም በተጀመረ ጊዜ ማውገዝም፣ እንደገና ኢራንንም በመደገፍ ረገድ በግልጽ የታየች ነች። በሰሞኑ የተባበሩት መንግስታት ድርጅት ስብሰባ ላይም ቻይና ኢራንን በመደገፍ አውሮፓውያን በሙሉ የዓለምን ሕዝብ እያታለሉ ነው የሚል ፈረንሳይን ጨምሮ ተቃውማለች ወይም አጥረግርጋቸዋለች። እና አለምን እየዋሹ ነው ለሚወስዱት እርምጃ የውሸት ምክንያት እየሰጡ ነው ስትል ቻይና መናገሯ ይታወሳል። በተባበሩት መንግስታት ድርጅት የሰሞኑ ስብሰባ ላይ ሩሲያ ደግሞ በፍጹም የእስራኤል ተግባር ተቀባይነት የሌለውና የምናወግዘው ነው የሚል በዚያው ስብሰባ ላይ ያስተላለፈችው መልእክት ይሆናል። ሌሎች ሀገራትም የኢራን ደጋፊ ናቸው የሚባሉት ለምሳሌ እንደነ ፓኪስታን አይነት ሀገራት በዚያው በተባበሩት መንግስታት ድርጅት ስብሰባ ላይ ፓኪስታን ከኢራን ጎን እንደምትሰለፍ እና በሁሉም ነገር አብራት እንደሆነች የገለጹበት ሁኔታ ነው ያለው። ይህም የአውሮፓውያንና የ ምስራቁ ክፍል ያለውን መከፋፈልና ይሄ መቧደኑን የሚያሳይ ሆኖ ነው እንግዲህ የታየው። ዓለም አቀፉ የአቶሚክ ኤጀንሲ በበኩሉ በፍጹም ኢራን የኑክሌር ጦር መሳሪያ ለመስራት የምታሳየው ምንም አይነት ነገር አላገኘሁኝም እና በእስራኤል በኩል የሚሆን በአሜሪካ በኩል የሚቀርቡ ክሶችን አልቀበልም የሚል አስተያየት ተሰጥቷል። ይሁን እንጂ እስራኤል ማንም ያለውን ቢል ይህንን አሁን የጀመርኩትን ዘመቻ ጫፍ ሳላደርስ አላቆምም ብላለች። ከዚህ በፊት የሰላም ስምምነቶች ሊኖሩ ይችላሉ ወይ ተብለው ወይም ደግሞ ሰላም እንዲሰፍን የተጠየቁት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የአሜሪካው ፕሬዚደንት ዶናልድ ትራምፕ በፍጹም በቃ ይህ ጦርነት በተጀመረበት መንገድ ይጠናቀቃል እንጂ የሰላም ስምምነት አይኖርም ብለው መናገራቸው ይታወሳል። ኢራንም በሂደቱ ተስፋ የቆረጠች ስትመጣ ምንም አይነት ጦርነት ባለበት ሁኔታ የሰላም ንግግር ብሎ ነገር የለም ብላለች። በነገራችን ላይ ቭላዲሚር ፑቲን አሁን ላይ ባወጡት መግለጫ በኢራንና በእስራኤል መካከል ሰላም የሚሰፍንበት መንገድ አለ ብለዋል። ምንድን ነው የሚለውን ምንም አይነት መረጃ አላወጡም። ነገር ግን ቀደም ብሎ ከትናንት በስቲያ ዶናልድ ትራምፕ ቭላዲሚር ፑቲን ሰላም ስምምነት ሀሳብ ባቀረቡ ጊዜ በአንድ ነገር ብቻ ተባበረን እሱም ከዩክሬን ጋር ያለህን ጦርነት በመጨረስ ወይ በማቆም እዛው የራስህን የቤት ስራ ስራ እና የቤት ስራህን በመስራት ተባበረን፣ ይሄ አይመለከትም በሚል በጣም ጠንካራ በጣም ግልምጫ ያከለበት መግለጫ ትራምፕ ለቭላዲሚር ፑቲን መስጠታቸው ይታወሳል። ምላሽ ይሁንና አሁን እንደገና ተከስተዋል። ፑቲን ሰላም ሊሰፍን ይችላል የሚል ነገር ግን በሩሲያ በኩል ይሄ ቢባልም በእስራኤል እና በአሜሪካና በሌሎች አውሮፓ ሀገራት መካከል ወይም በእነሱ በኩል ግን ስለ ሰላም ተስፋ የሚሰጥ ምንም አይነት መግለጫ እየተሰጠ አይደለም። በሌላ በኩል ፈረንሳይ፣ እንግሊዝ፣ ጀርመን በግልጽ ለእስራኤል ያላቸውን ድጋፍ ገልጸዋል። በተለይ የጀርመኑ መሪ እስራኤል የምትዋጋው የእኛን ጦርነት ነው፣ ኢራን በአጠቃላይ ለዓለም ስጋት ናት፣ ስለዚህ እስራኤልን በሁሉም ነገር እንደግፋለን የሚል በጀርመን በኩል የወጣ ሀሳብ ነው። እንደተለመደው እንግሊዝና ፈረንሳይም የእስራኤል ደጋፊ ናቸው። አብዛኛው የአውሮፓ ሀገራት ድጋፋቸውን እየሰጡ ያለበት ሁኔታ ነው ያለው እና በአጠቃላይ ጦርነቱ አሁንም ተጋግሞ የቀጠለ ሲሆን በተለይ ከትናንት በስቲያ ማታ ኢራን ወደ እስራኤል ያስወነጨፈችውና በአንድ ጊዜ ሀያ ሚሳይሎችን የሚያፈነዳው ወይም የሚተኩሰው ሚሳይል ሃይፐርሶኒክ ሚሳይል ነው። በጣም ብዙ ድንጋጤ ፈጥሯል። ይበእንዲህ ሳለ ቀደም ሲል ከሁለት ቀን በፊት ለእናንተ ውድ ቤተሰቦች ባደረስነው መረጃ የእስራኤል ይሄ የመከላከያ አይረን ዶሙ ጥይት አሁን የሚከላከልላት በእጇ ላይ ያለው ካለው ውስጥ ሀያ ከመቶ አልቆባታል ማለትም ሰማንያ ከመቶ መከላከል የምትችለው ብለን ነበረ። አሁን እየወጡ ባሉ መረጃዎች ግን ይሄ ወደ 60 በመቶ ወርዷል። ማለትም አርባ ከመቶ የሚተኮሱ ሚሳይሎችን ማክሸፍ አትችልም አሁን ላይ ማለት ነው። እንደሚታወቀው አርቲ ከሶስት ቀን በፊት እስራኤል ያላት የአይረንዶም ወይም የመከላከያ ኃይል ጥይት ለአስር ቢበዛ ደግሞ ለአስራ ሁለት ቀን ብቻ የሚያዋጋ ነው የሚል ነገር መገለጹ ይታወቃል። ይህም እጅግ ከፍተኛ የሆነ ስጋትን በእስራኤላውያን ዘንድ ፈጥሯል። ምናልባት በዚህ ጉዳይ ላይ የሚወጡ አዳዲስ መረጃዎች ካሉ ደግሞ ይዤላችሁ የምመጣ ነው የሚሆነው።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 ከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ወስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን እየግሉ ያደርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። የሩሲያው ፕሬዝደንት ቭላዲሚር ፑቲን አስደንጋጭ ነገር ተናግረዋል። ዛሬ ማለዳውን ያሉት ምንድን ነው? ከዚህ በኋላ የሩሲያ ወታደር የሚረግጠው የየትኛውም ሀገር መሬት የሩሲያ መሬት ነው ብለዋል። እንግዲህ እስከዛሬ የነበረው እነ ዛፖሬዥያ፣ ሉሃንስክ፣ ዶኔትስክ፣ ዶንባስ ናቸው። እነዚህ አራቱ ግዛትን ሩሲያ በውጊያ ጠቅልላ በህዝብ ውሳኔ የራሷ ማድረጓ ይታወሳል። በእርግጥ ሌሎቹ ሀገራት እውቅና ባይሰጧትም የራሷ ግዛት አድርጋቸዋለች። ዜጎቹንም እዛ የነበሩትን ወደ ራሷ ግዛት ወስዳለች እና በዚህ መሃል አሁን እየተቆጣጠረቻቸው ያሉ ተጨማሪ ግዛቶችን፣ እንዲሁም ከዚህ በኋላ የሩሲያ ወታደሮች የሚቆጣጠሩትን የትኛውንም አይነት ግዛት ወይም ቦታ የሩሲያ ግዛት ነው የሚል አስደንጋጭ መግለጫ ነው ያወጡት። ከሶስት ቀን በፊት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን ጋር ቁጭ ብሎ መነጋገር ይቻል ይሆናል፣ በፍጹም ግን የሰላም ስምምነት ቢመጣ እንኳን እሱ ፊርማውን አያኖራትም ተቀባይነት የለውም ብለው የሰላም ስምምነትንም ውድቅ ማድረጋቸው ይታወሳል። በዚህ በዓለም ወደ መካከለኛው ምስራቅ ፊቱን ባዞርበት ጊዜ ሩሲያ ደግሞ የዩክሬንን ሰማይ እያደባየችው ይገኛል። በተለይ የዩክሬኗ ዋና ከተማ ኬቭ ከሰሞኑ የበዛ ቦምብና ሚሳይል እየወረደባት ነው። ብዙ ሰዎች በየቀኑ የሞቱ ነው ያሉት። ምናልባትም ቮሎድሚር ዘለንስኪን ይሄ ጦርነት ለእኛ የሚደረጉ ድጋፎችን እንዳይቀንስ ወይም ማስተላለል አስተውሎትና ድጋፍ የሚያሳጣን እንዳይሆን የሚል ስጋትን ፈጥሮባቸዋል ነገር ግን ለሩሲያ ምቹ ሁኔታ የፈጠረ ነው የሚመስለው፣ አሾይና እያለች ነው የሚመስለው። የመካከለኛው ምስራቅ ባለው ግጭት ውስጥ እሷ በኮሽታ ሳታሰማ በየቀኑ ብዙ ቦታ እየተቆጣጠረች ነው፣ ብዙ ውድመት እያደረሰች ነው ያለችው በዩክሬን ላይ። ከዚህ ባሻገር ግን ከዚህ በኋላ የሩሲያ ወታደሮች የሚቆጣጠሯቸው ቦታዎች የሩሲያ ይሆናሉ የሚለው የዛሬው የቭላዲሚር ፑቲን መግለጫ ግን ለዘረንስኪን እና ለአውሮፓ ሀገራት በእንቅልት ራይ ጆሮ ደግፍ ወይም ደግሞ በቃ ብዙውን ነገር ውሃ የቸለሰበትና አስደንጋጭ መረጃ ሆኖባቸዋል። በአጠቃላይ በዛ በዩክሬንና በሩሲያ ብዙ አዳዲስ ነገሮች አሉ። ሌላ ጊዜ በሰፊው መለስባቸዋለሁ። ለሰአቱ ያሉን መረጃዎች እነዚህ ነበሩ። ሰብስክራይብ እና ላይክ አይረሳ። አጠናቅናሉ። ውድ ቤተሰቦች እናመሰግናለን።